ማርያም አንድ ላይ አንድ ላይ የማይቆም ሰው ያዩ ጠዋት እኔን ይደግፍ ነበር ማታ ወደ እነ ያ ተዘወረ ተቀለበ፣ ተገለበጠ። ከዛ እዮዳብና ዮኒ ዋኛ አንድ አይነት ናቸው ትንሽ ነው የሚለያቸው። ትንሽ ይለያቸው። እዮዳብ ይሻላል ከዮኒ ዋኛ። ኧረ በደምብ ይሻላል። አትሊስት አትሊስት እዮዳብ ጸዳ ብሎ የሚኖር ሰው ነው። የእርዳታ ምግብ አይበላም። ፀጉር ተመልጦ ፀጉር አልመለጠም ሃይማኖት አይቀያየርም ሴቶች የበዙበት ገብቶ የሴት ወሬ አወራም ሴት መሀል አይገባም አትሊስት እሱ ይሻላል እነሱ ወንዶች ናቸው ለነገሩ ከወንድም ከሴትም ሴቴ ወንዴም እኮ አይደለም ሴቴ ወንዴ እንኳን ራሱ ውበት አለው ይህ ሴቴ ወንዴ እንኳን ብለን ልንጠራው ራሱ ትንሽ ከበደን አምላኬ ሆይ ምን አለች እንዳለ ሰብስቦ ዘመዶችን ጠርቶ መጣ እናንተ አንተ ዘመድ አልጠራውም ብሎ በእነዚህ ታውቂያለሽ ጊዜ የነበረ መላጫ ያልነበረ ጊዜ በቢላ ምናምን ሲላቸው የነበሩትን መላጫ ጨጉራቸውን እንትን የሚያሳጥሩት ነው እንጨት

የሆነ የገባውበት ክርክር ደሞ ማሸነፍ አልችልም። ቋንቋ እጥረት ከሌለ በስተቀር እንጂ ቋንቋ እጥረት ከሌለ አንቺ ልታሸንፍ እንደማትችል ታውቃለህ። ለመጣላት ያሰብኩት ነገር አልተሳካለ እና ከማንም በላይ ለ ትቀርበለች ከአንተ በላይ በተለይ ዴዚም እንደዚህ ከዛ ደግሞ ፖለቲካውን ያነሳው እነዚህ ህወሓት ምናምን ቁልቋል ምናምን ያልከው በቁልቋል የተሰራ ክሬም ስለማታረግ ነው። ህግደፍ ሲቆፍረው ያደረው ጉድጓድ የመሰሉ ፊት ይህን ይህን የሚያክል ማ ወጣ። በቁልቋል የተሰራ ክሬም ስለማታረግ ነው። በቁልቋል የሚሰራ ክሬም እኮ ታውቃለህ በጣም ክባድ ነው፣ በጣም ውድ ነው። ታውቃለሽ ያህንን ጎዛ በቁልቋል የሚሰራ ክሬም በጣም ውድ እንደሆነ ካለን በላይ ክሬም ብቻ ብዙ ነገር አለ ሻምፖ ኮንዲሽነር ሻምፖሎ ብዙ ነገር ቁልቋል ይላል ቁልቋል ስለማትበላ ስለማት ክሬም ስለማይቀባ ነው የተቆፈረ ግብ ጉልጓድ የሚመስሉ ቁልቋል እያለ የሚጠራው እዚ ሀገር እንትን ያደርጉበታል ተገዝቶ በስነስርዓት በሰላዳ ተደርጎ ነው የሚበላው በጣም ውድ እኮ ነው። ምንገዛው ሱቅ ውስጥ እዚህ